አንዳንዶች አትዋሹ፣ አቀላምዱ፣ አቀባጅሩ። አዲስ አበባ በኢህአዴግ መሪነት በእድገት ጎዳ ላይ ላይ ነች። ስለዚህ እያያችሁ እንዳላየ ብዙ አታውሩ። ክርክር ማለት ስድብ አይደለም። የተሰራ መካድ አለ። ስለዚህ ታዘብናችሁ ታዘብናችሁ፣ አፈርንባችሁ። ተመልከቱት፣ በማንኛውም መንግስት ያልታየውን ልማት በአሁኑ ሰዓት እያያችሁ ለምትክዳላችሁ፣ ኧረ አንዳንዴ አፋችሁ ልማቱን የሚያወራ በጣም አዝናለሁ። እንኳን እኔ ነፍስ ያወቅኩት ነፍስ ያላወቁት ልጆች እየታዘቧችሁ ስለሆነ ልማቱ ይቀጥላል ይቀጥላል። መጪው ጊዜ ከኢህአዴግ ጋር ብሩህ ነው። ስላዳመጣችሁ እናንተም ብትሆኑ አንዳንድ ጊዜ ጆሮችሁን ኮርኮር አድርጋችሁ ጥሩ ነገርን ለማዳመጥ ሞክሩ። አመሰግናለሁ።